ሰላም ጤና ይስጥልን። የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻነላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አድርሳችኋለሁ። በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብቷል ሲሉ የጦር ኃይሎች ጠቅላይ ኢታማጆርሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የመከላከያ ሚኒስቴርን የ2017 በጀት አመት የአስር ወራት እቅድ አፈጻጸም ሪፖርትም ገምግሟል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት እንዳሉት መከላከያ ሰራዊቱ የምስራቅ አፍሪካ ቀጠናን ሰላምና ደህንነት በዘላቂነት ለማረጋገጥ በትኩረት እየሰራ ነው። ኢትዮጵያ የባህር በር እንድታገኝ ከቀጠናው ሀገራት ጋር በትብብር ለመስራትና በጋራ ለመበልጸግ ያላሰለሰ ጥረት እያደረገች እንደምትገኝም አንስተዋል። በአሁኑ ወቅት በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመከት እንዲሁም የሀገሪቱን ሉዓላዊነት የሚያስከብር ሰራዊት መገንባቱን ነው ፊልድ ማርሻል ብርሃኑ ጁላ ያስገነዘቡት። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በበኩላቸው የተቋሙን አቅም በማጎልበት ሀገርና ህዝብን ከማንኛውም ጥቃት የመከላከል ስራ በትኩረት እየተሰራ ነውም ብለዋል። ተአማኒነት ያለው ነጻና ገለልተኛ ወታደራዊ የፍትህ ዳኝነት እየተሰጠ መሆኑን የጠቆሙት ሚኒስትሯ የሰራዊቱን አስተማማኝ የሎጂስቲክስ ምችት ማሟላት መቻሉንም ተናግረዋል። የምስራቅ ጎጃም ዞን 25 ወረዳዎችና በደብረ ማርቆስ ከተማ የአራት ክፍለ ከተማ አስተዳደሮች በቀጠናው ከሚገኙ የሰራዊቱ አመራሮች ጋር በአሁናዊ የቀጠናው የፀጥታ ጉዳይ ዙሪያ ተወያይተዋል። በምዕራብስ የኮር ዋና አዛዥ ብርጋዴር ጀነራል አዘዘው መኮንን የሰላም ግንባታ ና የሕግ ማስከበር ስራዎች አፈጻጸምን ማጎልበት የሚቻለው ህብረተሰቡ ከሰራዊቱ ጎን በመቆምና ና ወቅታዊ ችግሮችን በመቋቋም ሀገራዊ የልማት ና የመልካም ስራን በማበልጸግ የጋራ አቋም ሲኖር እንደ እንደሆነም ተናግረዋል። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ ኑርልኝ አባተ በበኩላቸው በየወረዳው የጸጥታ ኃይል በማደራጀት በቀጠናው ካለው ሰራዊት ጋር በማስተሳሰር የጽንፈኛውን አከርካሪ በመምታት የመዋጋት አቅሙን በማሳጣት በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ እንደተቻለ ገልጸው በቀጣይም የጸጥታ ኃይሉ ከህብረተሰቡ ጎን ይበልጥ ጥምረት በመፍጠር የሚሽለኮለከውን ጽንፈኛ የማጽዳት ስራ መቀጠል እንደሚገባውም ነው የገለጹት። ይህ በእንዲህ እንዳለ በደቡብ ኦሮሚያ ዞን ሲንቀሳቀሱ የነበሩ የሽብር ቡድኑ አመራሮች እጅ መስጠታቸው ተገለጸ። በኦሮሚያ ክልል ጉጂና ቦረና ዞኖች ለበርካታ ዓመታት ለጥፋት ተልኮ ሸኔን ሲያደራጁና ሲያሰማሩ የነበሩ የቡድኑ ከፍተኛ አመራሮች እጅ መስጠታቸውን የደቡብ እዝኮር ምክትል አዛዥ ለኦፕሬሽናል ኮሎኔል ገብረ ገርግስ አረጋይ ተናግረዋል። ይህንን ተከትሎ በሰላማዊ መንገድ እጃቸውን ለመከላከያ ሰራዊቱ ከሰጡት መካከል በጉጂና በቦረና የሚንቀሳቀሱ የቡድኑ አዛዥ ጃልቦና ባሪና የቡድኑ ጠቅላላ ስምሪት ኃላፊ ጃል አቡሎሻይ ቦንሳ እንደሚገኙበትም ምክትል አዛዡ ተናግረዋል። የምስራቅ ጉጂ ዞን አስተዳደርና የጸጥታ ዘርፍ ምክትል ኃላፊ አቶ ጃርሶ ጎበና በበኩላቸው በቀጠናው ተደቅኖ የነበረው የጸጥታ ችግር መወገዱን ተከትሎ ቀሪ የቡድኑ አባላት በሰላም እንዲገቡ ጥሪ ተደረገ ስለመሆኑም ገልጸዋል። እጅ መስጠት ሽንፈት ሳይሆን ስልጡንነት ነው ያለው የቡድኑ አዛዥ ጃልቦና ባሪ የሀሳብ ልዩነቶችን ባፈሙዝ ሳይሆን በንግግርና በሰለጠነ አካሄድ መፍታት ሁነኛ መፍትሄ ሆኖ አግኝተነዋልም ብሏል። ሌላኛው አመራር ጃል አቡሎሻይ በሀገር ሽማ ሽማግሌዎች ና በአባ ገዳዎች እንዲሁም በመከላከያ ሰራዊቱ የተደረገለትን ጥሪ ተቀብሎ ከአባላቱ ጋር ከነ ትጥቃቸው በሰላማዊ መንገድ መመለሳቸውን ነው የገለጸው። የወታደራዊ መደብሮችና ክበቦች አስተዳደር ተፈላጊ አቅርቦቶችን ለሰራዊቱ እያደረሰ መሆኑን አስታወቀ። በመከላከያ ጠቅላላ አገልግሎት ዋና ዳይሬክቶሬት ወታደራዊ መደብሮችና ክበቦች አስተዳደር ዳይሬክቶሬት ለሰራዊቱ አባላትና ለሲቪል ሰራተኞች አስፈላጊውን አገልግሎት እየሰጠ እንደሚገኝ የዳይሬክቶሬቱ ዳይሬክተር ኮሎኔል አንተነ ተፈራ ተናግረዋል። በዘንድሮ የበጀት ዓመት በየደረጃው በሚገኙ መደብሮችና መዝናኛ ክበቦች አስተዳደር አማካኝነት ምግብ ነክ አቅርቦቶች ሌሎች አልባሳትና ሌሎች ዕለታዊ ፍጆታዎችን በተመጣጣኝ ዋጋ በተፈለገው ጊዜ በማቅረብ የሰራዊቱን ኑሮ የመደጎም ተግባር ላይ በሰፊው መሰራቱን ኃላፊው ገልጸዋል። ክፍሉ ለሰራዊቱና ቤተሰቡ ቅርብ ከመሆኑ ጋር ተያይዞ የስራ ክፍተት የሀብት ብክነትና መጓተት እንዳይኖር በቦርድ የሚመራና የሚተዳደር ሲሆን ለሰራዊቱ የሚያስፈልጉ አቅርቦቶችን እቅድን መሰረት በማድረግና ቀድሞ በመነጋገር ከተቋማት ከድርጅቶችና ከባለድርሻ አካላት ጋር ተፈላጊ ሸቀጣሸቀጦችን በማምጣት ብሎም ለተጠቃሚ በማድረስ አበረታሽ ስራ መሰራቱንና በቀጣይም ይህ ስራ ተጠናክሮ እንደሚቀጥል ኮሎኔል አንተነ ተፈራ አብራርተዋል። የወተት ላሞችን በማርባት ወተት፣ እንቁላልና ዶሮ መሰል አቅርቦቶችን በተሽከርካሪ በየካምፑ ለሰራዊቱ የማቅረብ ስራ ተጠናክሮ መቀጠሉን የገለጹት ኮሎኔል አንተነ ተፈራ የምግብና የመጠጥ አቅርቦቶችን በየደረጃው በሚገኙ ክበቦች በተመጣጣኝ ዋጋ ለተጠቃሚው ማቅረብ እየተቻለ ስለመሆኑም አንስተዋል። ዳይሬክትሬቱ በማዕከል በእዝና በተመጣጣኝ ክፍሎች ለሚገኙ ሙያተኞችና አመራሮች ስልጠና የሰጠ ሲሆን የመደብሮችና መዝናኛ ክበቦች አስተዳደር በቀጣይ ለማስፈታትነት ተደራሽነቱን ይበልጥ በማስፋት አቅርቦቶችን ለሰራዊቱና ቤተሰቡ ለማድረስ ቅርንጫፎችን የማብዛት እቅድ እንዳለውም ኮሎኔል አንተነ ተፈራ ተናግረዋል። የመደብሮችና መዝናኛ ክበቦች አስተዳደር በበጀት ዓመቱ ለ260 ድጋፍ ለሚያስፈልጋቸው ወገኖች የምግብ ነክና የአልባሳት ድጋፍ አድርጓል። የኢፌዴሪ መከላከያ ሰራዊት የዩቲዩብ ቻናላችን ተከታታዮች፣ ወቅታዊ ሰራዊታችንን የተመለከቱ የሀገር ውስጥና የውጭ መረጃዎች በፍጥነት እንዲደርሳችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። በያላችሁበት መልካም ጊዜ ይሆንላችሁ።